በከተሞች የምስረታ ታሪክ ውስጥ ድሬዳዋ ከፍተኛ ሚና ትጫወታለች። አሁን ያለ ነው ከዚራ ነው። ከዚራ የዘመናዊነት መለያ ወይም ደግሞ የዘመናዊ ምንነት ምልክት ተደርጎ ከሚቆጠሩ የከተማ ወይም የመዲናዋ ሰፈሮች መካከል አንደኛው ነው። በነገራችን ላይ ከዚራን ስናነሳ አርመኖች፣ ግሪኮች፣ አረቦች ሁሉ መኖሪያቸው እንደነበሩ ከታሪክ ድርሳናት ማንበብ ይቻላል። ወይም ደግሞ የታሪክ ድርሳናት በዛው ልክ ነው የሚገልጹልን። ሌላው ደግሞ ከዚራ በጣም የምትታወቅበት እንደዚህ ጥልፍልፍ የሆኑ ግራና ቀኝ የተተከሉ ዛፎቿ ናቸው። በከዚራው ጥላው ስር ገና ፍቅርን ስንጀምር የሚሉ ሙዚቃዎች በአይምሬ ውስጥ አሁን ይመጣሉ። ስለ ከዚራ ሲነሳ አንደኛው ልምላሚዋ ሁለተኛው ደግሞ የፍቅርና በድሬዷ ስትቆረቆርም ከነበሩ ቀደምት መንደሮች መካከል አንደኛውና ዋነኛው ተጠቃሽ ነው ማለት ይቻላል። ማን ትባላለ? ዋለልኝ መኮንን ከዚራና ዋለልኝን የሚያገናኛቸው ነገሮች። እሺ፣ ከዚራ ጥላ የሚባለው ያኛው መንገድ ያኛው ያረጀው ማለት ነው። ያረጀ። አዎ፣ እኔ በምችለው መጠን እንደዚህ ያሉ ነገሮች የተሳሰሩ። ስለዚህ አሁን ከዚራ ጥላና የዋሌ ጥላ

በነገራችን ላይ ተመልካቾቻችን፣ ትክክል ነው። የከዚራ ቀድሞ የሚታወቅበት ጥላ ምናልባት አሁን በምስሉ ላይ እንዳለው የድሮዎቹ ዛፎች እያረጁ የወዳደቁ ዛፎች ለመስራት ምንድን እንደነ ነው ስራ ነው። ከከተማ ገጽታ ከአካባቢ ገጽታ በፊት የነበረ ነገር ግን አሁን የጠፋ ነገር ነው እየመለስኩ ያለት፣ አዲስ ነገር አለ። የድሮ የድሬዳዋን ገጽታ እየመለስኩ ግን ይሄ ትልቅ ሀሳብ ነው፣ ትልቅ ጉልበት ነው። መንግስትንም፣ አካባቢውን፣ ህብረተሰቡንም የሚደግፍ ነገር ነው። ስፍራቹ ያምራል እየተባለ ነው። ከዚራ አምራለች። እንዴት ነው ዋሌ መባል አለብን። በየቀኑ አንድ ቀን ያጎደልኩት ነገር የለም። ሁሌ ይጠረጋሉ፣ ይጠጣሉ አትክልቶቹ በቃ ሁሌ ንጉስ የሚያልፍበት መንገድ ነው ይመስላል። ያን በማድረግ ይደስለኛል። እንግዲህ መንግስት እንደ ዋለልኝ ያሉ ወጣቶች ማበረታታት አለበት፣ እንዲሁም ደግሞ የሚሰሩ የልማት ስራዎችም በሆነ አንድ ላይ በትስስር መስራት አለበት ብዬ አስባለሁ። በጣም አመሰግናለሁ ዋለልኝ። እሺ አመሰግናለሁ። እንግዲህ ተመልካቾቻችን፣ ቀደምት የድሬዳዋ ሰፈሮች መካከል በሆነችው በጣም በምትታውቁ በጣም የምትወደደው ከዚራ ያደረግነው ቅኝት ይህን ይመስላል። ከዚራ ድሬዳዋ ስትመጡ ከዚራ መጎብኘታችሁን እንዳረሱ። መልካም ጊዜ